አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋ ሁሉ ሰላም አልሀምዱሊላህ። ዛሬ የሆነ የሸበካ ሞልቼ ተጠቅሜ ነበርና ስለሱ መጠቀም ለምትፈልጉ ልጆች አንዳንድ ነገር ልላችሁ ነው የመጣሁትኝ። እኔ ተጠቅሜ በጣም ጥሩ ነው ወድጄው ተመችቶኝ ነበረና። ስለእሱ የሚፈልግ ካለ ምናልባት እኔ ተጠቀምኩትን እንዲትጠቀሙ ፈልጌ ነው። ሳኡዲ አረቢያ ላላችሁ የዘይን ሸሪሃ ለምትጠቀሙ ማለት ነው። እንዲህ እኔ ሸበካ አዛ አላደረጋችሁ እኔ በነገራችን ላይ ዋይፋይ አረቦች የላቸውም እና ሴትዮዋ ቤት ባለ ሰዓት ከጀዋሏ ትሸብክልኛለችና እንደዛ ነው የምጠቀመው። እሱ አካላለች ግን የለኝም ሸበካ ያው በወጣሽ ከቤት በወጣሽ ሰዓት ምናምን እኔ ከኦንላይን ወጣለሁ ማለት ነው፣ ሸበካ ስለማይኖረኝ እና በዘይን ሸሪያ የሆነ ሜሴጅ መጣልኝ እና የሚሰራው አፕሊኬሽን ነው። የተወሰኑ ለተወሰኑ ሶሻል ሚዲያዎች ያለ አፕሊኬሽን ይሰራል፣ ለተወሰኑ ደግሞ ቢያኔ አፕሊኬሽኑ ካለ ደግሞ ካምል የምትፈልጉትን ማንኛውንም ያሰራል ለሀያ ስምንት ቀን መፍትሕ ነው፣ ሳይቆራረጥ ማለት ነው። ከሀያ ስምንት ቀን በኋላ ግን ንትነ ሜሴጁ በድጋሚ ካልመጣ መሙላት አይቻልም። ሜሴጁ ሲመጣ ብቻ ነው። የሆነ ሜሴጅ ይልካሉ። ያ ሜሴጅ የሚቆይው ለሶስት ቀን ነው። ከሶስት ቀን በኋላ እራሱ ኤክስፐርድ ያደርጋል ብንልክበትም አያስርም ማለት ነው። ግን በዛሽ በሶስት ቀን ውስጥ ሜሴጁ ተልኮ ሶስት ቀን እስከሚሞላው ድረስ ግን ያለምንም ጥርጥር ያስራል። በጣም ያኔ በጣም ተመችቶኝ ነው ያለቀው። እኔ መች ያው እንግዲህ፣ እናንተም እንደሚመቻቸው ተስፋ አደርጋለሁ። እንሻላ ግን ለማንኛውም ሞክሩት፣ ትወዱታላችሁ፣ ተጠቀሙት። ኢንሻላህ አሁን ሜሴጁንና የተጠቀምኩትን አፕሊኬሽን አሳያችኋለን ማለት ነው። እንሻላህ ብስሚላህ የተጠቀምኩት አፕሊኬሽን ይሄ ነው። ዛም የሚለው ማለት ነው። ይህን አፕሊኬሽንን የተጠቀምኩትን ወደ ሜሴጁ ልግባ። ብስሚላህ ሜሴጁ ሜሴጅ ቦታ ገብቻለሁ። ሰውየው እዚህ ጋር እንደውም ፊት ለፊት አገኘው። ስብሀን አላህ እኔ አጋጣሚ ሆኖ መጀመሪያ ሟልቸው ከዛ ሀያ ስምንት ቀን አስጠቅሞኝ አልቆ ድጋሜ ደግሞ ያኔ መጣልኝ ማለት ነው። ግን አጋጣሚ ወይ ሀያ አምስት ነው ምናምን የሚል ለዜን የሚሰጥ ነበረ። ምናልባት ከአንድ ዓመት በፊት ምናምን በጣም ብዙ ሰው እየተጠቀመው ነበር እና እሱ ነገር ሊያልቅ አንድ ቀን ወይም ሊያልቅ ሰዓታቶች ምናምን ሲቀሩት ድጋሜ ጨርሶ ሳይወጣ አሸበከው ቶሎ ሌላ ሲላክበት ያስራል። ግን ይሄ እንደዚያ አይደለም። ድጋሚ አዲስ ሜሴጅ ካልመጣ በጭራሽ አያስርም ማለት ነው። ጭራሽ ብሩን የማይቆርጥ ምኔት አያስርም። እና ሜሴጁ ይሄ ነው። ያኔ አፑን ሳታወርዱ ይሄን ቅድም ያሳየኋችሁን አፕ ሳታወርዱ ለዋሳፕ ለፌስቡክ፣ ለኢንስታግራም እና ለስናፕቻት ይሰራል ማለት ነው አፕሊኬሽኑ። ስታወሩ ደግሞ ካምን ሁሉንም ይሰራል ቴሌግራም፣ ኢሞ በቃ ሁሉንም ማለት ነው። እና እንደዛ ተጠቅሚበት ሀያ ስምንት ቀን ተጠቅሜ ያልቁ ስሞክረው ማለት ልክ እንዲዋይ ሀያ አምስት ውስጥ ሞክሬው ነበር ወደው ካርድ አዘጋጅቼ ልክ ሰዓቱ ሲያልቅ ለመሙላት ሞክሬ ነበር ግን አያስርም የተሳሳተ ኮሪና የላኩት ምናምን እንደዚያ ነበር እያለኝ ያለው አላሰረልኝም። ግን ድጋሚ ሜሴጁ ሲመጣ አሰርኩትኝ ማለት ነው። የተለያየ ነው ያኔ የሁለት ብር አለው የአስር ብር አለው የሰላሳ ብር አለው። እኔ የተጠቀምኩት የሰላሳ ብሩ ነው። በጣም ቆንጆ ነው ለሀያ ስምንት ቀን ወላሂ ያለ ምንም አቆራረጥ ነው። በጣም ተመችቶኝ ነው ያለቀው ማለት ነው። እና ለዛ ተጠቅሚዋለሁ። ይሄ ሜሴጅ ምናልባት አልባት ይመጣላችሁ ልጆች፣ ተጠቀሙት፣ በጣም ይመቻል። በአጋጣሚ ግን ገጠር አንድ አንድ ቦታ ላይ ዘይን የማይሰራበት አካባቢ ያለ መሰል። እንደዛ ካልሆነ በስተቀር ዘይን የዘይን ኔትወርክ የሚስብበት አካባቢ ላይ ያላችሁ ልጆች ምንም ማኛት የለውም፣ በጣም ነው የሚሰራው፣ ተመችቷችሁ ነው የሚያልቀው። ለማንኛውም እዚህ የሁለት ሪያል የአስር ሪያል እና የሰላሳ ሪያል ነው ለአራት ሳምንት ነው የሚሰጠው። አርባ አስቦ ነው እዚህ የሁለት ብሩ በካፒታል ኤስ ኤም ዋን ብላችሁ ለዘጠኝ አምሳ ዘጠኝ ነው የምልኩት ያው የዘይን ኮድ ይታወቃል። ዘጠኝ አምሳ ዘጠኝ ነው የአስር ሪያሉ ደግሞ ኤስ ኤም ቱ ዘጠኝ ነው የአስር ብሩን እና የሁለት ብሩን አልተጠቀምኩኝም፣ አላየሁትም፣ አልጀረብኩትም። ግን የሁሉም ስጋ የሚለው ሁሉም 40 አስቦ ነው የሚለው ያኔ አራት ሳምንት ነው የሚለው። የሰላሳ ብሩን ተጠቅሜዋለሁ እርግጠኛ ነኝ፣ አይቼዋለሁኝ። በጣም ነው የሚመቸው መሙሊያው። ያኔ የሰላሳ አራት ብር ከሐምሳ ኔት አምጥታችሁ ያኔ ሳፊ 30 ሪያል መሆን አለበት። የ34 ብር ከሀምሳው ስትሞሉ 34 ብር ማለት 30 ብር ይሆናል ማለት ነው። ከዛም በኋላ ያኔ ሳፊ 30 ብር መቁረጥ አለበት። ለ959 ኤስ ኤም ስሪ ብላችሁ ላኩት። ከዛ ምንም አማህኛ ያስራል አፕሊኬሽኑን ከፍታችሁ እስኪ ቆይ አፕሊኬሽኑ ጋር በድጋሚ ልግባና አላሳያችሁ እኔ የት ጋር አድርጌ እንዴት ተጠቀምኩኝ ማለት ነው። ምናልባት ግን ቀያየራል። ሁሉም ቦታ ላይ ይሰራል። እስከ ማስታወቂያ ይመጣል። ደሞ የሚያስጠላው ነገር እሱ ነው። እስኪ ለማንኛውም እና እኔ ስጠቀም የነበረው ብስሚላ እኔ ስጠቀም የነበረው እዚህ ጋ አድርጌ ነው። ምናልባች እየታያችሁ ከሆነ አላውቅም። እንደ የምታወት እዚህ ጋ ዘይን የሚላለ ኢትዮጵያ የምድና ብስላ የሳኡዲ ባንዲራ ያለበት ሆኖ ዘይን እቃ ዘይን የሚለው ማለት ነው። ፓርክ ኤስ ኤን ዋን የሚል አለ። ኤስ ኤን ቱ፣ ኤስ ኤን ስር እያለ ይቀጥላል። እዚህ ጋ አድርጉት። እዚህ ጋ እንደምታዩት ምንም አይነት የሪያል ጽሁፍ የለም። ይህን ያክል ሪያል ምናምን አይልም፣ እየተፃፈበት ዝም ብሎ እንትኑ ነው እና እዚህ ጋ ይሰራል ወይ ሀያ አምስቱም ላይ ምናምን ስታደርጉት ይሰራል። እኔ እንደዚያ ነው የሰራልኝ እና ምንም ነገር የለውም። ይመቻል፣ ተጠቀሙት። ሜሴጁ ለመጣላችሁ ነው። ሜሴጁ ላልመጣለት ሰው አይሰራም። ካርዳችሁን እንዲያታባክኑ ማለት ነው። ሜሴጁ ለመጣለት ግን በጣም ጥሩ ነው እና ተጠቀሙት። ያለው ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አበረታተኛ። አዲስ ጀማሪ ነኝ። ሰላም አሊኩም ወረመቱላ ወበረካቱ